ስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ከዛሬ ጀምሮ እስከ ሰኞ ድረስ ይካሄዳል። የመጀመሪያው ጨዋታ ቀን ስምንት ሰዓት ተኩል የሚደረገው የብሬንፎርድ እና የማንቸስተር ዩናይትድ ጨዋታ ነው። ጨዋታው በብሬንፎርድ ሜዳ ነው የሚደረገው። ለአሰልጣኝ ሩበን አሞሪም ወሳኝ የፈተና ጊዜ ነው። ብሬንፎርዶች በሜዳቸው በጣም አደገኛ ናቸው። እጅግ በጣም አካላዊ የበዛበት ጨዋታ ነው የሚሆነው፣ እንዲሁም ደግሞ መከላከል አጥብቀው ስለሚጫወቱ። ለማንቸስተር ዩናይትድ ከባድ ጨዋታ ይሆናል ተብሎ ይጠበቃል። በቡድን ዜና በኩል በማንቸስተር ዩናይትድ ባለፈው ሳምንት በቀይ ካርድ የወጣው ካሲሜሮ ዛሬ አይገባም። ሊሳንድሮ ማርቲኒዝ እና ማዝራዊ ደግሞ በጉዳት ምክንያት የማይሰለፉ ተጫዋቾች ናቸው። አማድ ዲያሎ በግል ጉዳይ አይሰለፍም። መልካም ዜና ዲዮጎ ዳሎት ከጉዳት አገግሞ ልምምድ ሰርቷል። እሱ ጥሩ ዜና ነው። ስምንት ሰዓት ተኩል ይደረጋል ጨዋታው የብሬንፎርድ እና የማንቸስተር ዩናይትድ ጨዋታ ካለቀ በኋላ 11 ሰዓት ላይ አራት ጨዋታዎች ይካሄዳሉ። ከነዚህም ቸልሲ ከብራይተን የሚያደርጉት ጨዋታ አንደኛው ነው። ይህ ጨዋታ በታክቲክ የበለጸጉ አሰልጣኞች የሚገናኙበት ፊልማ ይሆናል ተብሎ ይጠበቃል። የኤንዞ ማሪስካው ቸልሲ ኳስን መቆጣጠር ሊሞክርም ወጥ ወጥ የሆነ አቋም ላይ ግን አይገኝም። ብራይተን በበኩሉ አዲስ አሰልጣኝ ያለው ቢሆንም ግን ያው ጥሩ የኳስ ቁጥጥር ያለው ፍልስፍና እየተከተለ አሪፍ ጨዋታ እያደረገ ይገኛል። እንግዲህ የዚህ ጨዋታ ወሳኝ ፓርቲ የሚሆነው ተብሎ የሚታሰበው እንግዲህ መሀል ሜዳ ላይ ነው። የቸልሲ ተጫዋቾች እንግዲህ የብራይተንን ጠንካራ ፕሬስ ሰብረው መውጣት ይችላሉ ወይ የሚለው በጣም ተጠባቂ ነገር ነው። ቢሆንም ግን ያው በሁለቱም በኩል አዝናኝ ጨዋታ ልንመለከት እንችላለን ብለን እናስባለን። ሌላኛው ጨዋታ ደግሞ ክሪስታል ፓላስ ከሊቨርፑል የሚያደርጉት ጨዋታ ነው። እንግዲህ እነዚህ ሁለት ክለቦች ሁለቶችም በፕሪሚየር ሊጉ ምንም ሽንፈት አላስተናገዱም። ያለመሸነፍ ጉዟቸውን ለማጠናከር የሚያደርጉት ጨዋታ ይሆናል። ሊቨርፑልን ፍጹም የሆነ የድል ጉዞውን ለማስቀጠል፣ ፓላስ ደግሞ በጠንካራ መከላከሉ ሊቨርፑልን ለመግታት ይሞክራል። ክሪስታል ፓላስ እንግዲህ በሊጉ እጅግ በጣም የተደራጀ መከላከል ብቃት ካላቸው ቡድኖች ውስጥ አንዱ ነው። ከሊቨርፑል አጥቂዎች ማለትም ከአዲሱ ፈራሚ አሌክሳንደር አይዛክ፣ መሀመድ ሳላ እንዲሁም ኮዲ ጋግቦ እጅግ ከፍተኛ የሆነ ፈተና ይጠበቃቸዋል ተብሎ ይጠበቃል። በቡድን ዜና በኩል በሊቨርፑል አጥቂው ሁጎ ኤክቲኬ ባለፈው ቀይ ካርድ በመመልከቱ የማይጫወት ይሆናል። እንዲሁም ወጣቱ ተከላካይ ጆቫኒ ሊዮኒ ረጅም ጊዜ ጉዳት ስላጋጠመው እሱም የማይሰለፍ ሲሆን መልካም ዜና ደግሞ አዲሱ ፈራሚ አሌክሳንደር አይዛክ ይጀምራል ተብሎ ይጠበቃል። በክሪስታል ፓላስ በኩል ደግሞ ሴኩ ዱኮሬ እና ቻዲ ሪያድ በጉዳት ምክንያት የማይሰለፉ ይሆናል። ሌላኛው በተመሳሳይ 11 ሰዓት የሚደረገው ጨዋታ ሊድስ ዩናይትድ ከኤፍሲ በርናማውዝ ጋር የሚያደርገው ጨዋታ ነው። ሁለቶች ቡድኖች መካከለኛ ሰንጠረዥ የታችኛው ክፍል የሚገኙ ናቸው። እንግዲህ ወሳኝ የነጥብ ፍልሚያ ይሆናል ተብሎ ይጠበቃል። ሁለቱም ቡድኖች እንግዲህ በማጥቃት ብቃታቸው በጣም ጥሩ ቢሆኑም በመከላከል ግን ክፍተቶች ይታይባቸዋል። ስለዚህ ጨዋታው በጣም ፈጣን እና ወደኋላ የማይሉ የማጥቃት ሙከራዎች የሚበዙበት ይሆናል ተብሎ ይጠበቃል። ሊድስ በሜዳው ስለሆነ የደጋፊዎቹን ድጋፍ በመጠቀም ለማሸነፍ ሙከራ ያደርጋል ተብሎ ይጠበቃል። ሌላኛው በተመሳሳይ 11 ሰዓት የሚደረገው ጨዋታ ማንቸስተር ሲቲ ከበርንሊ የሚያደርጉት ጨዋታ ነው። ማንቸስተር ሲቲ ጨዋታውን በሜዳው የሚያደርግ ሲሆን ሰፊ ጎል ማለትም በሜዳው እንደመጫወቱ ብዙ ጎሎችን ያስገባል ተብሎ ይጠበቃል። በርን ላይ በበኩሉ እጅግ በጣም የመከላከል ብቃታቸውን ተጠቅመው ጎል እንዳይገባባቸው ተከላክለው ሊወጡ ይሞክራሉ። ማንቸስተር ሲቲ የበርን ላይን የመከላከል አቅም ሰብሮ ጎል ማስገባት ይችላል ወይ የሚለውን አብረን እናያለን። የ11 ሰዓት ጨዋታዎችን እንዳለቁ ምሽት አንድ ሰዓት ተኩል ላይ ኖቲንጋም ፎረስት ከሰንደርላንድ ይጫወታሉ። ሰንደርላንድ በዚህ ዓመት ነው ወደ ፕሪሚየር ሊጉ ያደጉ። ጨዋታው በኖቲንጋም ፎረስት ሜዳ ይካሄዳል። በጣም ከፍተኛ ፉክክር ያለው ጨዋታ ይሆናል ተብሎ ይጠበቃል። ሌላኛው ጨዋታ ዛሬ ማለትም የቅዳሜ የመጨረሻው ጨዋታ ሲሆን... ቶትንሃም ሆትስፐርስ ከወልቭስ የሚያደርጉት ጨዋታ ነው። ቶተንሃም በቅርብ ጊዜ ጥሩ አቋም ላይ አይገኝም። ወልቭሶች ደግሞ በፒተር ሎፕቴጊ መሪነት ጥሩ የተደራጀ እና መልሶ ማጥቃት ጨዋታ እያደረጉ ይገኛሉ። የዛሬ የመጨረሻው ጨዋታ ሲሆን ከፍተኛ የማጥቃት የተሞላበት ጨዋታ ይሆናል ተብሎ ይጠበቃል። ፕሪምየር ሊጉ እሁድም ሲቀጥል ቀን አስር ሰዓት ላይ አስቶን ቪላ ከፉልሃም የሚያደርጉት ጨዋታም ይጠበቃል። የአስቶንቪላ እና የፉልሃም ጨዋታ እንዳለቀ አመሻሽ 12 ተኩል ላይ ተጠባቂው ጨዋታ ኒውካስተል ዩናይትድ ከአርሰናል ይጫወታል። ይህ ጨዋታ እንግዲህ በስድስተኛ ሳምንት ከፍተኛ ግምት የተሰጠው ጨዋታ ነው። ከፍተኛ ፉክክር ይኖራል ተብሎ ይጠበቃል። ሁለቱም ቡድኖች ለዋንጫ ይፎካከራሉ። ሶስት ነጥብ ለማግኘት እጅግ በጣም ከፍተኛ የሆነ ትንቅንቅ ይደረጋል ተብሎ ይጠበቃል በዚህ ጨዋታ። በተለይም መሀል ሜዳ ላይ ከፍተኛ ትንቅንቅ ይደረጋል ተብሎ ይጠበቃል። በተለይም የኒውካስትል የመሀል ተጫዋቾች ከፍተኛ የሆነ ጉልበት በመጠቀም... የአርሰናል የመሀል ተጫዋቾች ላይ ብልጫ ለመውሰድ ይሞክራሉ ተብሎ ይጠበቃል። በቡድን ዜና ጋብሪኤል ጀሰስ፣ ካይ ሃቨርዝ እና ማዶኬ ከሜዳ ውጭ ናቸው። መልካም ዜና ደግሞ ካፕቴን ማርቲን ኦዴጋርድ ከቡድኑ ጋር ልምምድ በመጀመሩ በጨዋታው ይሰለፋል ተብሎ ይጠበቃል። ቡካዮ ሳካ ሙሉ ለሙሉ ለጨዋታው ዝግጁ ነው። አሪፍ ጨዋታ ይደረጋል ተብሎ ይጠበቃል። የመጨረሻው የዚህ ሳምንት ጨዋታ ሰኞ የሚደረገው ኤቨርተን ከዌስትሃም ዩናይትድ። ይህ ጨዋታ የስድስተኛው ሳምንት የመጀመሪያ ጨዋታ ነው። ስላዳመጣችሁን ያመሰግናለሁ። ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። አመሰግናለሁ። መልካም ቀን።